ይሄኔ አሁን የመጨረሻ ማስጠንቀቂያ ሰተናቸዋል እንደዚህ ለሚያረጉት ሰዎች ግን አላስም ካሉ ፎቷቸውንም አድራሻቸውንም ይፈጥሽና አንቺ ለጥፈሽ። ቤተሰብ በጣም ያሳዝናል የምንሰማው ነገር፣ በጣም አዝኛለው። ብሩኬ ላይ እየተፈጠረ ያለው ሀይሚ ላይ እየተፈጠረ ያለው ነገር ማንንም የማያሳምን ነገር። ሀይሚዬ እንግዲህ ውስጧ ተጎድቶ እንደ ትላንትና ውስጧ ተጎርቶ እንደ ትላንትና ውስጧ አዝኖ እኔ አላየውም። በጣም አዝኛለሁ። እንግዲህ ቤተሰብ አንድ እህታችን እዚህ ሀገር አይደለም ያለችው ሌላ ሀገር ነው ያለችው። ቢያንስ የሆነ ነገር አለ የምነግርሽ ነገር፣ እሱን ነገር በቃ ሁሉ ሰው እንዲያውቅ እንድትነግሪልኝ እፈልጋለሁ ብላ ስልኳንም ልካልኛለች። እንግዲህ እናንተ ፊት ለፊት ደውዬ እሷን እንሰማለን ማለት ነው። ይህን ቪዲዮ መጀመሪያ ላይክ ሼር ሰብስክራይብ አድርጉ። ሁላችሁም ላይካቸው አይለየኝ። እንግዲህ ምን እንደምትል እቺታችን እኔ ምንም አውቅ ጉዳይ የለም ደውዪልኝ፣ ካሜራ ስት ስትይ አናግርሻለሁ ብላኛለች። እንግዲህ ስሙ ወይዬ ሰላም ነው እህት፣ እንዴት ነሽ? ዱባይ እንዴት ነው? በጣም አሪፍ ነው። አዎ እንግዲህ፣ አንቺ ያው ትላንትናም ደውለሽልኝ ነበረ። ስለነ ሀይሜና ስለነ ብሩኬ የምነግርሽ ነገር አለኝ ያልሽውን እስቲ ያው እስቲ ብትነግርኝ እዚህ ያ እንግዲህ ብሩኬና ናይሚ ለማልጣናት ምን በጣም ጅንዞች እየተሯሯጡ ነው ያሉት ኢንፎርሜሽን ምናምን በቃ። እሷም ደግሞ ያልሆነ ሰው ታምናለ። ሰው የሚያደረግ ሚስላትን ፎቶ የሚልክላትን ሁሉ እያየች በጣም በቃ ውስጧ እያጨናነቀች ነው ያለችው በማያውቀው ነገር። እንግዲህ ብሩኬ አሁን እንደምታውቁት ምስኪን ነው በጣም ጥሩ ነው በጣም ባላረገው ነገር ነው። በቃ ስሙ እየተጠፋ ስሙ የጠፋውም እና ደግሞ እሱም በደንብ ነው እኔ ማቀው፣ እንደዚህ እንደማደርግ በጣም እርግጠኛ ነኝ። አሁን ይህ በመጣው ምንድነ የሚባለው እሱ ምክንያት ነው። በቃ ፎቶ እያቀነባበሩ ምናምን ይልኩላታል ይመስለኛል። ሀይኔት በቃ በዛ ምክንያት እሷ ደግሞ እንትናለች ነገሌ ተበሳጨች፣ ብስጭት ላይ ናት አሁን ያለችው እና ያው እሷ ላይ ቺት እንዳደረገ ምናምን ነው እሷ እየተሰማት ያለው ግን እሱ እንደዛ አይነት ልጅ አይደለም። በጣም ስነስርዓት ያለው በጣም የሚያከብራት በጣም ነው የሚወዳት። የተዛዛት ኢንፎርሜሽን እንደሆነ እንድነግርሽ ብዬ ነው እንደዛ ያልኩሽ። ኦኬ፣ ያው እነዚህ ሰዎች አውቃቸዋለሁ ምናምን ብለሽኝ ነበረ። አውቃቸዋለሁ ይህኔ። አሁን የመጨረሻ ማስጠንቀቂያ ሰጥተናቸዋል፣ እንደዚህ ለሚያደርጉት ሰዎች ግን አላሱም ካሉ ቦታቸውንም አድራሻቸውን ይሰጥሽ እና አንቺ ለጥፈሽ እንግዲህ ታደርግን ታደርጊያቸዋለሽ እንደዚህ ዓይነት ነገር ሲያደርጉ አሁን እኮ እኔ ትላንትናም ማናት ስሟ ናኒ የብሩኬ የወንድም ሚስት አለች ስታወራ የሆነ የተጠራጠረች ነገር ነበር። እሱ እሱ ራሱ እኔ ግራ አጋብቶኝ ነበረ ፎቶ ፎቶ እያቀነባበሩ ይልኩላታለች፣ ጠዋት ታቂያለሽ፣ ለሀይሚ እሷ ደግሞ በቃ ሁሉን ነገር ነው የምታምነው። ያው እሷ ስለምትወደው ነው መሰለኝ፣ አላውቅም። ትንሽ ነገር ነው ይበቃል። ኤኤልም ስላሉ በዘመን በዚህ ዘመን በቃ በሱ ነው እኮ አሁን ሰው እየተበጣበጣ ያለው። ልክነ ያልሆነ ነገር ነው እና እነዚህ ልጆች ምንድና፣ ቆይ ምንድን ነው የት በየት ነው? አንቺ እንዴት ነው ከእነሱ የሰማሽው? ያው አውቃለሁ ብሩኬና አይሚን በደንብ እንደምታወሪያቸው ያው ዱባይም እንዳለሽ አውቃለሁ ግን እንዴት ነው አውቃቸዋለሁ። እነሱ በቃ ለመረበሽ የተደረገ ነገር ነው፣ ሌላ ምንም አይነት ነገር የለም። እነሱ ሆን ብለው የሚሰሩ ስራ ነው። አይሚን ላይ፣ ብሩኬ ላይ ነው እየሰሩ ያሉት እኔ እንጃ። አዎ በቃ እነሱ እንደዛ ነገር እያደረጉ ነው። እሷን በቃ ልቧን በጣም ስላወቁሽ ስለምትወደው ምናምን በዚህ እየፈጠኗት ነው እንጂ ብሩኬ ነው ዘይነሰው አይደለም። በጣም ስምስራት ያለው ልጅ ነው። በጣም ጨዋ ነው እሷም እኮ ታውቃለች። ግን ይሄ አሁን በቃ በመጣው ነገር እኮ እያመነች ነው። ፎቶ እያቀናበሩ ና እንደዚህ ልኩላት ነገር በጣም ናንች ገባሽ እንጂ ልጁ እንደዛ እንዳልሆነም ታውቃለች። ያው አንዳንዴ ደግሞ ሰውነሽ ና ሰው ትጠራጠራለች። ለዛ ትክክል። አዎ ትጠራጠር ያው ሴት ስለሆነች ማንኛውም ሴት እንደሚጠራጠረው ሀይሚዬም እንግዲህ ተጠራጥራለች። ያው እውነታ ውስጥ ነ እውነትሽ ነው ልክ ነሽ። እኔ በእርግጠኝነት መናገሽ ነገር ይሄ ብሩቴ ነው እየተወራ ያለው ነገር ውሸት እንደሆነ ነው እኔ እንግዲህ ብሩኬ ራሱ እኮ ግራ ገብቶታል እኮ የሚሆነው ነገር እኮ ነው የጠፋው፣ የሚያደርገው ነገር እኮ ነው የጠፋው። በጣም ከባድ ነገር ነው። ግን እነዚህ ልጆች ግን እንዴት ነው? እናንተ ማርያም ዝም ማለት የለባችሁ። ወደ እኔ በውስጥ እንግዲህ በቃ እንዲህ ካሉ የሆነውን ነገር ማድረግ ነው ው ቦታቸውን እያወጣን እየነጠስን እንግዲህ ልቃቸው ማስገባት ነው። ደግሞ እኮ ይክዳሉ፣ እኛ አላደረግንም ምናም የሚሉት ነገር አለ። እና አንድ ሴት አለይ ሲባል ሰምቻለሁ። እሷ ነች እነሱን ለማለያየት ወሬውንም ምናምንም ሲባል ግን ወንድም እንዳለ አልሰማሁም። ግን ወንድ አለ አልሽኝ አሁን አንቺ ግን ሴት ነች። እነሱን ለማለያየት ፎቶ ምናምን ትምትሎች ባለጌ አንድ ሴት አለች። እኔም የተጠራጠርኳት ሴት አለች ናቸው። እዚህ ጋር ደግሞ ሀይኔ ራሷን መጠበቅ አለባት በጣም እሺ እናቴ ስራ አስፈታሁሽ። እሺ እናቴ አመሰግናለሁ። እሺ እናቴ፣ እናንተ እየተጨነቃችሁ እንደሆን እናውቃለን። በጣም ነው ማመሰግነው እቴ። አይዞን እንግዲህ አዎ፣ ሁሉም እሺ። ቻው እናቴ። እንግዲህ ቤተሰብ ሰምታችኋል። ያው ሁሉም ዱባይም ያሉት ያው ሳውዲም ሁሉ ሀገሮ ያሉት ሁሉ ተጨናነቁን ያሉት የሀይሚና የቡሩኬ በእንደዚህ አይነት መልኩ መጣላታቸው እኔ እንጃኔ በቃ ልቤን የሰበረኝ። ለማንኛውም ቤተሰብ እግዚአብሔር ሰላሙን ያሰማን ነው ምለው። ይህም ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አክብራችኋለሁ። ቻው ቻው።